በላ ቆይቷል ። ቢያንስ እንኳን የሆኒ ማኛው ጋር መፍትሄ አልተገኘም። ቅልቦችም ጋር ተሄደዋል። ቅልቦች እንግዲህ ያው በህጋዊ እንዳልከው ህጋዊ ነገር ይሰራሉ ብለሃል። ያ ሁሉ ነገር እዛ መስመር ላይ ገብተህ የአንተ ድክመት ነው ወይስ የእነሱ ድክመት ነው? ቆይ አንተ ታፈገፍጋለህ ነው ጉዳይ ብላችዝም ነው ወይስ እናበጭራበውስጥ ሉ ደውዬ ነው ማወራው አብርሽ፣ ቀጥታ እስከመጨረ ሊቭ ላይ ሁሉ ሲገባ ገብቼ እንዴት አደረግክልኝ ጉዳይን ሁሉ ብዬ ብዩ የመጨረሻው መድስ ደውሎ ደውሎ ያሰማኝ ድምፅ ብቻ ነው። በሊቭ ላይ ቁጭ ብለን ማለት ነው። ከኮማንደር በነገራችን ላይ በጣም ጥረዋል። እኔ ደውዬለት አይደለ? አዎ፣ ይሄን አልክድም። ተስፋዬ አይደለ? በጣም መልካም ሰው፣ በጣም እጅግ በጣም ጥሩ ሰው ነው። ደውዬለት እሺ ከሚዲያ ውጭ አሁን ያልከኝ ከሆነ ሰፈሩንም ቤቷንም ምኗንም ደርሰንበታል ስትል የሰማው መሰለኝ። አይደለም ታዲያ እዛ ኢትዮጵያ ቤተሰብ የለህም ዘመድ ወይ ምናምን ሄዶ እዛው ቤተሰብ ዋጋ የሚጠይቅ ቢኖረ ኖሮ መች እንደዚህ ወደኋላ ቀር ሚዲያ ለሚዲያ አሯሯጥ ነበር ወንድሜ። ኖ ኖ ኖ፣ አይ ቢያንስ እንኳን ቤተሰብ እኛም ቤተሰብ ሞቷል፣ ግን ኖ፣ ቢያንስ ዘመድ ይኖራል። አብርሽ እኮ የምንድን ነው የሚባል ተረት አለ። ዘመድ ስትል መስሎህም ዘመድ ይኖር። አሁን እኔ የለኝም፣ እውነታውን ነግራ ዘመድ እግዚአብሔር ብቻ ነው። አይ እኔ ይቅርታ አድርግልኝና ታዲያ ምን እናደርግ። አብርሽ ምናልባት እኔ ያረዳር ችግር ይሁንብኝ ወይም ደግሞ እኔ ለጠየቅኩት ጥያቄ በመጀመሪያ ደረጃ በቂ ዋሴ አወራለሁ። እኔ እየጠየቅኩ ያለሁት ምንድን ነው ሱዛና ታውቃታለች አለ። አሁን የሆነ ኬዝ እንግዲህ ሲኖር መቼም በዚህ ኬዝ ውስጥ ያሉትን ሰዎች ትጠረጥራለህ አን ቤቂ። አሁን ለምሳሌ ይሄ ኬዝ ሙለር ቤት ነበር የተነሳው። ማን ማን አለ? ሆስቱ ማን ነው ስትባል መሪው ማን ነው ስትባል ትናገራለ ሙለር ነበር እንትና ነበር እንትና ነበር ቤኪ ነበር ኮፊ ያርጎ ነበር ብለ ትናገራለ አልተመለሰልኝም አሁን እሱ ጋር የማየው ነገር የሆነ ያነቀው ነገር አለ ማለት ከዚህ በፊት ይህን ኬዝ እንፈታለን ብሏቸው የወሰዷቸው ቤቶች ውስጥ አይዶ ነው አላውቅም የሆኒ ማኛ ገበለው ብቻ የሆነ መናገር የሚፈልገው ነገር አለ ግን በአጭር አማርኛ ነው የማስረዳው ለእኔ በጣም ንጹህ ሆኖ ነው የታየኝ። ገንዘብ ወሰደችበት አይደለም፣ ሊያገኛት አልቻለም። ወደ ሚዲያው ይዞ ሄደ። ይዞ የሄደው ሰዎች ይህንን ነገር ማስጨረስ አልቻሉም። በእነሱ ድክመት ላይሆን ይችላል። በነገሮች ያለመመቻቸትና ዝም ብሎ ጠቁሞ ያለፈው እናትየው ይመስለኛል። ከሕግ ጋር የምሰራ ናት ቅድም ጠቅ አሁን እሱ ምንድነው እየረገጠ አወራም ለዛ ነው አንተ ያልተዋጠቅ እናትየው የህግ አካል ናት። የማን ናት? የእሷን ናት። ስለዚህ ይህን ነገር ደርሶ እሷ ጋር እሷን ሀንግ የሚያደረግ ሰው የለም። ገብተዋል አደለ? ልጅቷ ደግሞ የት ናት ያለችው? ዱባይ ናት ያለችው። ስለዚህ እናንተ በተቻላችሁ መጠን እዛ ጋር የሚደርስልኝ ሰው ስለሌለ እናንተ ሚዲያዩ ላይ አውጩልኝና እቺ ልጅ ወታ ገንዘቤን ትመልስ ነው፣ እሱ እርግጥ አድርጎ መናገር ያልቻለው ነገር የህግ ሰው ናት። አዎ የህግ ሰው ናት። ምንም አይደለም እኮ አብይ ይበላል እዚህ ጋር አይደለም። አንድ ተራ ሰው በጠቅላይ ሚኒስትር ደረጃ እኮ እንዲያርጓል ይባላል። ስለዚህ ኤሊ ገንዘብ ተበልቷል። አዎ ተበልቷል። ጓደኞች ልጅቷ አላት። አዎ ጓደኞቿን፣ እኔ ጓደኞቼ ናቸው በጣም ማከብራቸው፣ ከናን በጣም እኔ ሪስፔክት ማደርገው ውድ ጓደኛ ነው። መኪም በጣም ጓደኛ ናት። ላወራቸው እችላለሁ ላወራቸው እችላለሁ። ምንድን ነው ለምንድን ነው ገንዘቡ ያልተመለሰው ምን ተፈጥሮ ነው ብዬ ላወራቸው እችላለሁ። አላወራኋቸውም ግን፣ ገንዘቡ መበላቱን ይህ ልጅ ፋይሎችን በሙሉ ለእኔ ልኮልኛል። እኔ አምኜዋለሁ እኮ እኔ አላመንኩትም እኮላል። ስለዚህ አሁን ምንድን ነው ሚዲያውን አጩሁልኝና እቺ ልጅ ካለችበት ጉድጓድ ወታ ገንዘቡን ትመልስ። እሷን ሀንግ ማድረግ የማይችሉ ሰዎች የህግ ጠለላ፣ የሰዎች ጠለላ፣ የሚዲያ ጠለላ አላት እያለክ ነው በአጭር አማርኛ። አንደርስታንድ አድርግ ያለው ይቅርታ አድርግልኝና ከቅድም ጀምሮ አንድ ኮሚቴ ይጻፋል። ለእሷ አንድ እድል ይሰጣታል። እዚህ ጋር እንግዲህ እናንተ እንደምትሉት እናቷ የህግ ባለሙያ ናት ብላችኋል። ህግ አካላት ውስጥ ያላት ናት ብላችኋል። ስለዚህ እንዴት ነው ቅልቦች ይህንን ጉዳይ የሚያ ማለት የእሱን ኬዝ ያነቃነቁ ማለት ይቅርታ፣ ይሄ የራሴ ጥያቄ ነው ማለት የዚህ ልጅ ኬዝ ያልተፈታው እንግዲህ ቅልቦች ጋር እንግዲህ ከደረሰ እናትየው የህግ ባለሙያ ከሆነች እንግዲህ ኦልሬዲ እዚህ ልጅ ላይ ሙስና እየተሰራበት ነው። የዚህ ልጅ ጉዳይ ገብተው ያልሄዱም ኢትዮጵያ ላይ የህግ በላይ ማቃላት ሆነች፣ ምንም ሆነች፣ ምንም ሆነች እሱም ለዋስትና ነው እየፈራ ነው። እኔ አሁን ቅልቦች በምትለው አይ አም ሶሪ፣ መቶ ፐርሰንት እኔ አልቀበልም። ዋይ በቃ ማለት እኔ አልቀበልም። ኦልሬዲ እሱ ጋር ኬዙ ደርሶ እንግዲህ የብዙ ሰዎች ኬዝን ጥግ ድረስ እየወሰዱ የብዙ ሰዎች ኬዝን ጉድጓድ ውስጥ እየገቡ እያመጡ ቅድም ብያለሁ እኮ ቤኪ ሚዲያ ላይ ያሉ ሰዎች ተናግሬዋለሁ፣ ሁሌም ነው የምናገረው የሆነ ኬስ ሲመጣ የሆኑ የሆኑ ሰዎች ካሉበት በግራም በቀኝም ጉዳዩ ታፍኖ በጣም ድምፃቸው ያልተሰማ በጣም የተበደሉ ልጆች ሚዲያ ላይ አሉ። አንተም ተናግረዋል። ይህ ልጅ እውነት አለው። እውነታውን ግን ምን የሆኑ ሰዎች ጨምቀው ይዘውታል። ቀን ልቦች ብትል አቤት። ቅልቦች የሀቢባ አንድ አንድ ናቸው። ቅልቦች እና ሀቢባ አንድ ላይ ነው የሚሰሩት። ሀቢባ የለችበትም ስላለ ነው ኮመንቴን። ለምንድን ነው ማታ ነበር ያልኩት? ለምን ያለ ሀቢባ ቅልቦች ምንም አይሰራም። ምንም ማለት ነው ሀቢባ አለችበት በአትሻውዱን ማለት ነው። እኛ እንከታተላቸዋለን። ሀቢባ ያለ ቅልቦች አሰራም፣ ቅልቦች አለ ትናንት ራሱ በነበረ ላይ አይተናቸዋል። ተስፍሻ ማ አሁን አሁን እያልኩ እኔ እያልኩሽ ያለሁትኝ ስልሽሻ ነው። በሁለቱም የሚመራ አይደለም ለምን ሀቢባ የለችበትም ይላል። ለምን ሀቢባ የለችበትም ይላል? ቅልቦች ልቦች አለበት ካለ አለ ሀቢባ አይሰራም። ቅልቦች አንድ እርምጃ አለ ሀቁን ያወጣለታል፣ እሱ ሀቀኛ ከሆነ። ይቅርታ ወደ ቅልቦች ላከችኝ ዛሬ ናት። ይቅርታ እንትን አትበሉ፣ አትሸፋፉ። እንትኑ እንዳይቀይር ነው፣ አልሸፈንም ማለት እኔም እያልኩ ያለሁት ምንድነው? ኦልሬዲ ቅልቦች እስከ ጥግ ሄዶልኛል ካለ ቅልቦች ኖርማል። እንግዲህ ሰዎችን የሚተባበረው አሁን ሀቢባን ተዋል። በነገራችን ላይ ይቅርታ አድርጉልኝ እዚህ ጋር ሁላችሁም ስለ ቅልብ አንድ ነገር ዝም ብዬ ጠቁሜ የሚሄደው ቅልብ እኛ ከፍለ ነው አደለም፣ እንደ እውነቱ አንተን ከፍየክ ነው አይደለም። ምሳሌ የሆነ ሴትዮ እቃ ተሸክማ አንዴ እቃ ተሸክማ የሄደች ማገዝ ያለ ማገዝ የኔ የልቦና ተፈጥሮ ነው። ሳግዛት ደግሞ ቤቢ እስከ ቤቷ ሊሆን ይችላል ወይ እስከ መኪና ቦታ ሊሆን ይችላል። በዚህ አልፈርድም። ግን አሁን ልጁን መርዳ ካለብን ፎከስ አድርገን ልጁን እንርዳው። እኔ ከነሃንም ጋር እንትናም ጋር ደውላለሁ፣ እነሱን አወራለሁ። ልጁ ላይ ፎከስ እናደርግ ወደዚህ ወደዚህ ምንል ከሆነ አንደኛ ልጁ ይዝላል፣ አሁንም ከመስመር ይወጣል ቤኪ አላለም አላለም። እኔም ወደ ሜን ፖይንቱ ገብተን እኔም ወደ ሜን ፖይንቱ ገብተን ወደ ሶሊሽኑ እንድንሄድ ነው የፈለኩት። ወደ ሶሊሽኑ ግን ስንሄድ ታሪኩን ስንሰማ የምጠይቃቸው ጥያቄዎች ይኖራሉ። እውነት ነው እውነት ነው ተረዳኛ። ስለዚህ አሁን እኔ ከሱ እንደተረዳሁት እንግዲህ ኦልሬዲ እኔ ቅንልቦችን አላመንኩትም። ማለት ከይዞ አይደል ማለት አይደለም። ይሄ የኔ ፐርሰናል የግሌ፣ እኔ አሁን አዜብን ማልደግፈው ነገር ስላለ ነው። ሀቢባን ተዋት፣ ሊቪስ ዝምድና የላቸውም። ሊቪስ ሀቢባን ተዋት። እና ግን ሊታዩ ይችላሉ። እኔ ከአንተ ጋር ታየው፣ ታየው ማለት ሙሌ ነኝ። እኔ ሙሌ ስላዘዘኝ። እኔ እናንተ እኮ በጣም እንጣላ ሰዎችም አነስማማ ሰዎች ነን፣ ግን አንድ ላይ እየሰራን ነን ያለ ነው። ግንግን እኔ ሁ እኔም አሁን ያልተዋጠልኝ ለአንዴና ለመጨረሻ ጊዜ ቤክዬ ቅልቦችን እንደፈለጋችሁ መልካም ስራውን ብታስቀምጡ፣ የዚህ ልጅ ኬስ እንግዲህ አመጣችሁት እኮ። እናቷ የህግ የበላይ አካል ናት አላችሁ። እንግዲህ መሸፈኛ ሊሆን አይችልም። አሁንም ይሄን ነገር ይሄ ቃል እውነት ነው። ለምን በል በዚህ ጉዳይ ላይ እየተናገርኩ ያለው ስማቸውን ብዙ መግለጽ የማይፈልጉ ልጆች እናትየው እንዲያለን ጥኑ እኔ ፈርቼ ምናምን እኔ ምን ማንንም አልፈራ አልፈራ። ለምን አትናገርም? የህግ ባለሙያ ናት። በቃ ይሄን ባለው ፖለቲካ ውስጥ ያለ ሰው ናት። ጉዳዩ የሚታፈነው በዚህ ነው። ቆይ አዳም ነው፣ ቆይ ቆይ፣ ይቅርታ ይቅርታ፣ ፖለቲካ ውስጥ አይደለችም። አባ ፖለቲካ ውስጥ ትኑር እኔ ወስኝ ለገባውበት ሕይወቴ ላይ እኔ ነኝ የምናገረው፣ እኔ ነኝ የምወስነው። እንዲህ ቁልጭ እንደ እንቁላል ከፈራ ነገር ፖለቲካ ውስጥ ሆነች አለ። አይናችን እያየ ሀገራችን ላይ ስንት ነገር ሲደረግ መናገር እየፈለግን ሳንናገር ብዙ ጊዜ አልፈናል። ገብቷል፣ ለሀገር ሰላም ይሁን ብለን። ስለዚህ ወንጀለኞችን የሚሸፋፍኑ ከሆነ ፖለቲካ ውስጥ አይደለችም። የባለስልጣን ልጅም ትሁን ተናገር። አላነት ታታባርጉሽ እንደበተቻለ መጣ ቀጥሎ እንደሚዋሴ እሺ፣ ሙሌ ማለት ምን አለ መሰለ፣ እኔ የእናትየውን ገጽ በደንብ የማውቀው መሲን ነው። ግን እኔ ከሚደርሰኝ መረጃ ነው እየነገርኩ ያለሁት። የእናትየውን ገጽ፣ የእህትየውን ገጽ የማውቀው ነገር የለም። የማውቃት መሲን ብቻ ነው። ከዛ በኋላ ያሉትንም ሰዎች ደግሞ በጓደኞቿ በመሆኗና ለሰጡኝ ቃል ነው እየነገርኩ ያለሁት። ሙሌ አሁን እየተረዳኸኝ ነው። ስለዚህ እሷ ቅልቦች እዛ ደረጃ ደርሰው እንዴት ታፈነ ለሚለው እኔ ምን አልኩት፣ ህግ ተስፍሽን ምን አልኩት መሰለ ለእኔ ብቻ ነው ወይ ህግ የማይሰራው ብየጠይቀዋል በሚዲያ ላይ እንደውም ሌላ ነገር ሁሉ ስናገርተው እንደዛ አትበላል እኔ ክፉ ነገር ሁሉ ስናገር ነበር። የኔ ለእኔ ብቻ ነው ወይ ህግ የማይሰራው ብዬ ጠየቅኩት። አሁን እየሰማሃኝ ነው፣ ተረድተኛል ሙሌ። እና እኔ ጥያቄን እኮ አቅርቤያለሁ። እሱም ጋር ማለት ዝም አላልኩም፣ በውስጥም በዋትሳፕም እየደወልኩኝ ሚዲያ ላይም ሲገባ ዋሲውን ነኝ ምን አደረግክልኝ እንዴት አደረግክልኝ ሲል መጨረሻ እንትን ሲለኝ ህግ ለእኔ ብቻ ነው ወይ ማይሰራው፣ እኔ ኢትዮጵያ አይደለሁም ወይ ብዬ ጠይቄዋለሁ። ከዛ የመለሰልኝ መልስ የህግ ጉዳይ አይደለም ማለት ከብቷ። አሁን ጉዳዩ ተንጠልጥሎ ሄዶ ሄዶ ሄዶ ደርሶ የእናት የእህቷ ባለቤቷ ተጠይቆ እኛ አናቅም ብለዋል የሚል መልስ ተመለሰልኝ። እና ስለመጠየቁ ማረጋገጫ የእናቱና የእህቷን ፎቶ መታወቂያ ተላክልኝ። እሺ፣ አሁን ሙሌ ከዚህ በኋላ እንዴት ነው መሄድ የምችለው ነው ተረዳኛው ሚዩት ነህ። ቤኪ ቤኪ አንተን እንጠይቃለሁ። አንድ ጥያቄ ማለት ይህ ጉዳይ ብዙ ቦታ ወስደው ለምን አልተፈታልም ተብሎ ሲጠየቅ ቤኪ ሙሉ መረጃ ተቀብሎኛል እና ጉዳዩን የያዙት ሌላ ሰዎች ናቸው አልክ ቤኪ ሄድ አይደለም አልገባኝም። ለዛ ነው ይህን ጉዳይ ብዙ ቦታ ወስደኸው ለምን አልተፈታለትም ተብሎ ሲጠየቅ አይ ጉዳዩን የያዙት ሌላ ሰዎች ናቸው አልክ ቤክ። ኦኬ፣ መልካም አንተ ይህን ልጅ ወደዚህ ይዘው ስትመጣ በምንድነው ልትተባበረው የምትችለው? ብዙ ቦታ ብዙ ቦታ ከሞከረ፣ ብዙ ቦታ ከሄደ፣ ብዙ ነገር ሞክሮ እምቢ ካለው ቤኪ፣ ከዚህ በኋላ ይህን ጉዳይ አንተ እንዴት አድርገን የምትተባበረው? አንተ ስለምንድን ነው ሙሉ ኬዞቹን ተቀበለ ስለተረዳው ነው የማታወራው? ወይስ ቤኪዬ ምንድን ነው? አዎ ይኸውልህ፣ ከአንዳንዴ ምንም ኬዞችን አንተ ራስህ ታውቃለህ። ከባለቤቱ ነው የምንሰማው። አሁን እኔ የእሱን ኬዝ በሙሉ እዚህ ጋር የሚልከውን መረጃ ብናገር ከእኔ ይልቅ ባለቤቷ ነው ባለቤቱ ነው የሚያወራው። እኔ ለምን አወራለሁ? እኔ እንደ መረጃነቴ እሱን ይዤ ኖ ይህንን እኮ ብለኛል ይሄ ልክ አይደለም ብዬ እሱን እናገረዋለሁ ቆይ በሰፊው ላደርግ ገባ ልክ አይደለም ብዬ እቃወመዋለሁ ግን አሁን እሱ ከኔ ጋር ያወራቸው ነገሮች አሉ የላከልኝ ፋይሎች አሉ እሱን ፋይሌን ይዤ ቅልቦችን አወራው ሳወራው ቅልቦች ቃል በቃል የነገረኝ ነገር ምንድን ነው ትክክልም መረጃ ነው የሰጠኝ። ልጅቷ ዱባይ ናት ከተባለ እኔ ዱባይ ግባ እናፈልግልኝ አልለውም። አቶ ተስፋዬ ዱባይ ናት ያለችው ስለዚህ፣ ምንድን ነው ማድረግ የሚችለው? እናንተ ጋር መጥቼ ዱባይ ያላችሁ ሰዎች፣ ባካችሁ ሀልፕ አድርጉት። ይህን ወንድሜ ነው ማድረግ የሚችለው። እኔማ ዱባይ በሆን አሳይህ ነበረ። ደግሞ አሳይቻለሁ። ቆይ እናቴ፣ ለተጠየኩት ጥያቄ ትክክለኛ ነገር ልመልስ ግባ ቢል ይሄ ልጅ ተጎድቷል ወገቡን የሚያመው ሰው ነው፣ ኦልሞስት መንቀሳቀስ አይችልም። ዋጋ እየከፈለ ይህንን ነገር ቅልቦች በደንብ አድርገው ያውቃሉ። መታመሙን በጣም አዝኖ ነው ተስፊሽ እንኳን ያወራኝ። እስከዚህ ድረስ ለፍተናል፣ ቤት ድረስ ሄደናል፣ የእናቷን ፎቶ እንደዚህ እንደዚህ፣ ከአንተ ጋርም ከፖሊሱ ጋር አገናኝተዋል አይደለ? ኦንላይን ላይ ነው የሰማው አንተ አንድ። ስለዚህ ይሄ ልጅ ዱባይ ላይ ያላችሁ እርዱት። በተቻለ መጠን ይህንን ነው ማድረግ የሚችለው። ቪዲዮ አሁን መስራት እችላለሁ፣ እነከናን ጋር መደወል ችላለሁ። ጓደኞቼ ናቸው፣ በጣም ማከብራቸው ናቸው። ያለኝን ነገር ሁሉ ለዚህ ልጅ መጠቀም ይችላለሁ። ያለኝንም ነገር ነው ያደረኩት ለዚህ ልጅ። ወደ አንተ ጋርም ስመጣ ሀልፍ አድርገኝ ብዬ ነው የመጣሁት።